አርእስተ ዜና ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር ዐቢይ አህመድ ኢትዮጵያ ያለባት አጠቃላይ ብድር ከ23 ቢሊዮን ዶላር እንደማይበልጥ አስታውቀዋል። ከ45 ቢሊዮን ዶላር በላይ የሆነ ብድር ሽግሽግ የተደረገበት መሆኑን ያነሱት ጠቅላይ ሚኒስትሩ አሁንም የብድር ሽግሽግ ለማድረግ ስራዎች እየተሰሩ መሆናቸውን ጠቁመዋል። ቀዳሚ ጉዳያችን ነው። በጋምቤላ ክልል በአራት ሰዎች ላይ የጊኒዎርም በሽታ መገኘቱ ተነግሯል። በሽታው ለሁለት ዓመታት በሰው ላይ ሳይከሰት ቢቆይም አሁንም ፈታኝ ሆኖ ቀጥሏል ሲል የክልሉ ጤና ቢሮ አስታውቋል። የምናጋራችሁ ጉዳያችን ነው። በማሊ የሚገኝ ፍርድ ቤት የቀድሞው ጠቅላይ ሚኒስትር ሙሳ ማራ ጥፋተኛ ናቸው በማለት ለአንድ ዓመት እስራት ፈርዶባቸዋል። የቀድሞው ጠቅላይ ሚኒስትር የተፈረደባቸው በወታደራዊ አገዛዝ ስር ባለችው ሀገር ውስጥ ካሉ ከፖለቲካ እስረኞች ጋር ያላቸውን አጋርነት በገለጹበት የማህበራዊ ሚዲያ ልጥፍ ምክንያት ነው ተብሏል። ሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን እያደረጉ ያሉትን የኒውክሌር ልምምድ ሊያበቁ ይገባል ብለዋል። የዩክሬኑ ጦርነትን ለማቆም ፑቲን ቁርጠኛ ሊሆኑ እንደሚገባ የጠቆሙት ትራምፕ ሩሲያ ለተጨማሪ የጦርነት የምታደርጋቸውን ወታደራዊ ልምምዶች ልታቆም ይገባል ሲሉ ገልጸዋል። በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የሰዓቱ ዜናዎች ወደ እናንተ መድረስ ጀምሯል። ከዜናዎቹ ጋር ምህረት ደግፍ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ኢትዮጵያ 23 ቢሊዮን ዶላር ብድር እዳ እንዳለባት ጠቅላይ ሚኒስትር ዐቢይ አህመድ ተናገሩ። ኢትዮጵያ ያለባት አጠቃላይ ብድር ከ23 ቢሊዮን ዶላር እንደማይበልጥ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከ4.5 ቢሊዮን ዶላር በላይ የሆነ ብድር ሽግሽግ የተደረገበት መሆኑን አክለው ያነሱት ጠቅላይ ሚኒስትሩ አሁንም የብድር ሽግሽግ ለማድረግ ስራዎች እየተሰሩ መሆናቸውን ጠቁመዋል። ይሁንና ኢትዮጵያ በዚህ ሰዓት ብድር የመክፈል ችግር የለባትም ብለዋል። ምንም እንኳን ሌሎች አፍሪካ ሀገራት ከዚህ ከፍ የሚል ብድር ያለባቸው ቢሆንም የኢትዮጵያ አብዛኛው ብድር ኮሜርሻያል መሆኑን ጉዳዩን አስቸጋሪ አድርጎታል ሲሉም ጠቅላይ ሚኒስትሩ ተናግረዋል። የማክሮ ኢኮኖሚ ማሻሻያው የኢትዮጵያን የፋይናንስ ዘርፍ ታድጓል ሲሉም ከብድር ጋር የተያያዙ ጉዳዮች የተረጋጋ ደረጃ ላይ መድረሳቸውን አስታውቀዋል። ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች መልስ እየሰጡ የሚገኙት ጠቅላይ ሚኒስትር ዐቢይ አህመድ የሀገሪቱ መጠባበቂያ ገንዘብ በአስር እጥፍ ጨምረዋል ሲሉም ተናግረዋል። ተመድ ለኢትዮጵያ ድጋፍ ሊሰበስብ ነው። የተባበሩት መንግስታት በስነ ህዝብ ፈንድ ድጋፍ ኢትዮጵያ ውስጥ ለሚተገብራቸው ፕሮግራሞች 2793 ሚሊዮን የአሜሪካን ዶላር ለማሰባሰብ እቅድ መያዙ ተነግሯል። ይህ የተባለው የገንዘብ ሚኒስቴርና የተባበሩት መንግስታት የስነ ህዝብ ፈንድና የልማት ፕሮግራም በጋራ ሊሰሩ ያሰቡት ፕሮግራምን ይፋ ባደረጉበት ወቅት ሲሆን ከ2025 እስከ 2030 ይተገበራሉ የተባሉ አዳዲስ ፕሮግራሞችን ይፋ አድርገዋል። ፕሮግራሙ በዋናነት በእናቶች ጤና፣ በወጣቶችና ስነተዋልዶ ጤና፣ በቤተሰብ ምጣኔና ጎጂ ልማዳዊ ድርጊቶችን በመከላከል ላይ ያተኮረ ይሆናል የተባለ ሲሆን ፕሮግራሞቹ በኢትዮጵያ ውስጥ ባሉ አስር ክልሎችና በአንድ ከተማ አስተዳደር በሚገኙ በተመረጡ ወረዳዎች ውስጥ ለመተግበር ያለመ ስለመሆኑም ተገልጿል። በጋምቤላ ክልል አራት ሰዎች በጊኒዎርም በሽታ ተያዙ። በጋምቤላ ክልል የጊኒ ወርም በሽታን ለመከላከልና ለመቆጣጠር ጥረት ሲደረግ ቢቆይም አሁንም ፈታኝ ሆኖ ቀጥሏል ሲል የክልሉ ጤና ቢሮ አስታውቋል። በካርተር ሴንተር ኢትዮጵያና በክልሉ ጤና ቢሮ አዘጋጅነት የጊኒ ወርም የኦንኮ ሲክራይስና የዞን የበሽታዎችን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በአቦቦ ወረዳ ተካሂዷል። የክልሉ ጤና ቢሮ ኃላፊ ተወካይና የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ዳይሬክተር የሆኑት አቶ ኒኪዮ ጊሎ በክልሉ በአበቦና ጎግ ወረዳ ከሁለት አስርተ ዓመታት በላይ በሽታውን ለማጥፋት ጥረት መደረጉን ጠቅሰዋል። በተደረገው ጥረት በሽታው ለሁለት ዓመታት በሰው ላይ ሳይከሰት ቢቆይም በቅርቡ በአራት ሰዎች ላይ የጊኒዎርም በሽታ መገኘቱን ገልጸዋል። በአዋሽ ብሔራዊ ፓርክ የታየው ሕገ ወጥ ተግባር። በአዋሽ ብሔራዊ ፓርክ በልጥ ግጦሽና በሌሎች ህገወጥ ተግባራት በፓርኩ ውስጥ የነበሩ ብርቅዬ የዱር እንስሳት አደጋ ላይ መውደቃቸው ተሰምቷል። የአዋሽ ብሔራዊ ፓርክ ጽሕፈት ቤት ኃላፊ አደም መሐመድ፣ ፓርኩ ለህገወጥ ግጦሽ፣ ብርቅዬ እንስሳቱም ለህገወጥ አደንና የሚመገቡት እጽዋት የማጣት አደጋ እንዳጋጠመው አንስተዋል። አሁን ላይ ፓርኩን ለመታደግ ስራዎች እየተሰሩ እንደሆነም ጠቁመዋል። በዚህም በፓርኩ የሚገኙ ብርቅዬ የዱር እንስሳት መራቢያና መኖሪያ ከሰው ብሎም ከቤት እንስሳት ንክኪ ነጻ እንዲሆን የፓርኩ ምስራቃዊ እንዲሁም ምዕራባዊ ክፍል በሽቦ ታጥረዋል ብለዋል። በተመሳሳይ 50 ኪሎ ሜትር የሚሸፍን ለቁጥጥር ስራ የሚያገለግል መንገድ መሰራቱንም ጠቅሰዋል። የአጥሩ መታጠር የፓርኩን ሕልውና ጠብቋል ያሉት ኃላፊው፣ ለአብነትም ህገወጥ አደንን፣ የቤት እንስሳት ጫና፣ የደን ጭፍጨፋ፣ የሳር አጨዳ እንዲሁም ልቅ ግጦሽ መቀነሱን አረጋግጠዋል። በተጨማሪም ቀደም ሲል በፓርኩ ላይ በሚደርስ ጫና ምክንያት ከፓርኩ እየሸሹ የነበሩ ብርቅዬ የዱር እንስሳት አሁን ተረጋግተው በመኖር ቁጥራቸውም እንዲጨምር ማስቻሉን አመላክተዋል። የተለያየ ስነ ምህዳር ባለቤት በሆነው አዋሽ ብሔራዊ ፓርክ ሳላህ አዋሽ፣ የሜዳ ፍየል፣ አጋዘን፣ ዝንጀሮ፣ አንበሳ፣ አቦሸማኔ፣ ድኩላን ጨምሮ ሌሎች የዱር እንስሳት እንዲሁም በአዋሽ ወንዝ ውስጥ አዞ፣ ጉማሬና ሌሎችም እንደሚገኙ አብራርተዋል። የማሊ የቀድሞው ጠቅላይ ሚኒስትር እስር ተፈረደባቸው። በማሊ የሚገኝ ፍርድ ቤት የቀድሞ ጠቅላይ ሚኒስትር ሙሳ ማራ ጥፋተኛ ናቸው በማለት የአንድ ዓመት እስራት ፈርዶባቸዋል። የቀድሞ ጠቅላይ ሚኒስትር የተፈረደባቸው በወታደራዊ አገዛዝ ስር ባለችው ሀገር ውስጥ ካሉ የፖለቲካ እስረኞች ጋር ያላቸውን አጋርነት በገለጹበት የማህበራዊ ሚዲያ ልጥፍ ምክንያት ነው ተብሏል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2014 ጀምሮ ሀገሪቱን ለስምንት ወራት የመሩት ማራ በዋና ከተማዋ ባማኮ በሚገኘው ፍርድ ቤት የመንግስትን ተአማኒነት በመሸርሸርና ሕጋዊ የመንግስትን ስልጣንን በመቃወም ተፈርዶባቸዋል። ከአንድ ዓመት የእስር ጊዜ በተጨማሪ ማራ የ887 ዶላር ቅጣት ተጥሎባቸዋል። የ50 ዓመቱ ግለሰብ ከሁለት ወራት በፊት በቁጥጥር ስር ውለው በእስር እንደቆዩ አልጀዚራ አስታውሷል። የቀድሞው ጠቅላይ ሚኒስትር በቁጥጥር ስር የዋሉት በእስር ካሉና ከጎበኛቸው በርካታ የፖለቲካ እስረኞች ጎን እንደሚቆሙ በማህበራዊ ሚዲያ ትስስር ገጻቸው ላይ በመጻፋቸው ምክንያት እንደሆነም ተዘግቧል። ፓኪስታን ወታደሮቿን በጋዛ ልታሰፍር ነው። ፓኪስታን ሃያ ሺህ የሚሆኑ ወታደሮችን በጋዛ ሰላም ማስከበር ዘመቻ ላይ ልታሳትፍ መሆኑ ተገልጿል። የእስራኤል የዜና ወኪል የሆነው የኔት እንደዘገበው የእስራኤል ሕግ አውጪዎች ከፓኪስታን የተወጣጡ ወታደሮች ከኢንዶኔዥያና ከአዘርባጃን የመጡ ወታደሮችን ጨምሮ በጋዛ በታቀደው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ ሊካተቱ እንደሚችሉ ተነግሯቸዋል። ሪፖርቱ ባለፈው ሳምንት በዝግ ስብሰባ ላይ ለእስራኤል ምክር ቤት የውጭ ጉዳይና የመከላከያ ኮሚቴ አባላት እንደተሰጠ ተነግሯል። በዚሁ ስብሰባ ላይ ተገለጸ በተባለው መሰረትም ፓኪስታን 20 ሺህ የሚሆኑ ወታደሮችን በጋዛ ታሰማራለች ተብሏል። የታቀደው ስምሪት ከተረጋገጠ በቅርቡ የተኩስ አቁም ስምምነትን ተከትሎ ጋዛን ለማረጋጋት ከሚደረገው ዓለም አቀፍ ጥረት አካል ይሆናሉ። እስራኤል በበኩሏ ከዚህ ቀደም ወደ ጋዛ የሚገቡ ሀገራት እነማን ናቸው የሚለውን የምንወስነው እኛ ነን ብትልም የፕሬዝዳንት ትራምፕ አስተዳደር ግን ለዓለም አቀፍ ኃይሎች አስተዋጽኦ ለማድረግ ከኢንዶኔዥያ፣ ከተባበሩት አረብ ኤምሬት፣ ከግብፅ፣ ከኳታር፣ ከቱርክና ከአዘርባጃን ጋር ሲነጋገር ቆይቷል። የአሜሪካው ፕሬዝዳንት ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን እያደረጉ ያሉትን የኒውክሌር ልምምድ ሊያበቁ ይገባል ብለዋል። የዩክሬኑን ጦርነት ለማቆም ፑቲን ቁርጠኛ ሊሆኑ እንደሚገባ የጠቆሙት ትራምፕ ሩሲያ ለተጨማሪ ጦርነት የምታደርጋቸውን ወታደራዊ ልምምዶች ልታቆም ይገባል ሲሉ ገልጸዋል። ፑቲን በበኩላቸው የተሳካ የሚሳኤል ሙከራ ማድረጋቸውን በመግለጽ ሙከራው የሀገሪቱን የማጥቃት አቅማቸውን የሚያሳድግ እንደሆነም ነው የተናገሩት። የሩሲያን እንቅስቃሴ የሚሳኤል ጨዋታ ነው ሲሉ የጠሩት ትራምፕ ይህ ጉዳይ ማብቃት አለበት ብለዋል። አራት ዓመት የፈጀው የሩሲያና የዩክሬን ጦርነትም ማብቃት አለበት ሲሉ ፕሬዚዳንት ትራምፕ አሳስበዋል። ጦርነቱ ካላቆመ በሩሲያ ላይ አዲስ ማዕቀብ ይጥሉ ይሆን ተብለው የተጠየቁት ፕሬዚዳንት ትራምፕ እርሱን የምትደርሱበት ይሆናል የሚል ምላሽም ሰጥተዋል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የሩሲያ የሚሳኤል ሙከራ ለአሜሪካ የሚያሰጋ አይደለም ያሉ ሲሆን፣ አሁን እየተደረገ ያለው ሙከራ የሩሲያን ሉዓላዊነት የሚፈታተን የትኛውንም ኃይል መመከት እንድንችል የሚያደርግ ልምምድ ነው ሲሉ መናገራቸውን ሮይተርስ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገር ቴሌቪዥን ፕሮግራሞች ጋር መልካም ቆይታ